አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የካልቲው ቤተሰቦች እንደምን አላችሁ? እንሻ አላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። እሱም እንዴት በነጻ ኢንተርኔት መጠቀም እንደምትችሉ ማለት ነው፣ ቪዲዮ እንከታተላለን እንሻ ከቪዲዮ በኋላ የሰራላችሁ ሰዎች ኮሜንት ላይ ታሳውቁኛላችሁ ማለት ነው። የሰራላችሁ ሰዎች አጠቃቀሙ። ሌላው እዛ በፊት ደግሞ ኮሜንት ላይ መጀመሪያው ላይ ፒን ተደርጓል የቴሌግራም ቻናል ያለ ማለት ነው። እዛን ጆይን ብላችሁ ተቀላቀሉ። ብዙ አፕሊኬሽኖች ይለቀቁበታል እንደዚሁም ጠቃሚ ጠቃሚ ነገሮች የሚለቀቁበት ስለሆነ የቴሌግራም አካውንት ኮሜንት ላይ እንደገባችሁ መጀመሪያ ላይ ታገኙታላችሁ። ሊንኩን ነክታችሁ ወደ አካውንት ይወስዳችኋል ማለት ነው። እዛ ላይ ጆይን ብላችሁ ተቀላቀሉ፣ በዛው ማለት ነው የቴሌግራም ቻናሌን። ኢንሻአላህ አሁን ወደ ቪዲዮው እንሄዳለን። ቪዲዮን በደንብ ተከታትላችሁ ሞክሩት። የሰራላችሁ ሰዎች ኮሜንት ላይ ታሳውቁኛላችሁ ማለት ነው። ኢንሻአላህ ወደ ቪዲዮ ሳዋ ሸሪሀ ያላችሁ ኤስቲሲ ሳዋ፣ የኤስቲሲ ሸሪሀ ነፃ ዳታ ለቋን ለወር ነው። ብር ስለማትሞሉ ተጠቀሙበት። የሰራላችሁ ልጆች ተጠቀሙበት። አላችሁ ያልሰራላችሁ ደግሞ ምንም ማረጋት አይቻለም። ዋይ ፋይ ኮን ተጠቀሙት። በዳታውን በዳታው ለመስራትና ለመስራቱን መጠቀም አፈልጋችሁ ዋይ ፋይ ኮን አንድ ጊዜ በራውን ታጠፉታላችሁ። ከዛ ዳታ ታባራላችሁ፣ ትሞክሩታላችሁ። መስራትና ለመስራቱን ቀላል ነው። ዳታ ብርታችሁ ካልሰራላችሁ ደግሞ ምንድነው የምታደርጉት? ወደ ሜሴጅ ቤት ትገባላችሁ። ሜሴጅ ቤት እንደገባችሁት ከዚህ ጋር ከመጻፊያዋ ላይ አንድ ጊዜ መታ ታደርጋላችሁ። ከላይ ስንት ስምንትን ስድስት ጊዜ ትጽፋላችሁ ማለት ነው። ስድስት ጊዜ ተጻፋችሁ በኋላ ከታች ሁለት ቁጥር ትጽፋላችሁ። ከዛ እዚህ ጋር አከበብኩባት ላይ አሰልካችሁ ሁለት ሲም ካላችሁ አንድ ጊዜ መታ ታርጉታላችሁ። ሲም ቱ ይሆናልላችኋን። ሲም ዋን ከሆነ ይሄ ሲም ቱ ይሆናልላችኋን። ሳዋ ሸሪሀ ሁለተኛው ላይ ከሆነ እንደዛ ያቀች እንድትሩታላችሁ። አንደኛው ከሆነ ደግሞ ይሆኑ መታርጋችሁ ሲም እንድትሩታላችሁ ይመጅንላችኋል፣ ይሰራል። ምንም ብራት አስገቡም፣ ዝም በሆነው የሚሰራላችሁ ማለት ነው። ሶስተኛው ደግሞ ዳታ ካበራችሁ በኋላ እንትን ዳታ ካበራችሁ በኋላ አልሰራላችሁ ካለ አንድ ስልክ ላይ ሲሙን ለማቀየር ከፈልጋችሁ ይሄው እዚህ ጋር ሲሙዋን የሚላለ እዚህ ጋር ይታያችኋል። ሲሙዋን ሲሙዋን የሚላለ ሜሴጅ የሚላለ እዚያም መጨረሻ ላይ ሶስተኛ ላይ ዳታ የሚላለ ይህን አንድ ጊዜ ጫን ብትሩታላችሁ ቀጥታ ወደ ሲቲንግ ያስገባችኋል። ከዛ ወይም በይህ ያልመጣላችሁ ደግሞ ሲቲንግ ቀጥታ ትገባላችሁ። ሲቲንግ እንደገባችሁት እዚህ ጋር ዋይፋይ ፍ የሚለውን መታ ታደርጋላችሁ። ከዛ ሲም ማናጀር የሚላለ እዚህ ጋር ያከበብኩበትን አንድ ጊዜ መታ ታረጉታላችሁ። ከዛ ሞባይል ዳታ የሚለውን ይህንን አንድ ጊዜ መታ ታረጉታላችሁ። ከዛ የኔን ሲሟን ሲሟን ነው የሚሰራለው የእናንተ እንግዲህ ሸበካ መጠቀም የፈለጋችሁትን ትመርጣላችሁ እንደዚህ አድርጋችሁ መታት አድርጉታላችሁ። ሲምቱ የነበረው ሲሟን ይሆናል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ይህን ቪዲዮ ለሌሎች ሸር አድርጉትን ይጠቀሙበት። በተለይ ወንድሞች ገጠር ላይ ያሉ በ25 ብር፣ በ30 ብር የሞባይል የዘይም የ60 ብር እየተጠቀሙ በጣም ደካማ ስለሚሆንባቸው ይህን አጋጣሚ ተጠቅመው አግኝተው ቢጠቀሙበት ደስ ይላል። እንሻላ ቪዲዮ ይህን ይመስል ነበር ማለት ነው። እንሻላ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እንሻላ የሰራላችሁ ሰዎች ኮሜንት ላይ ታሳውቁኛላችሁ ማለት ነው። እንደዚሁም ያልሰራላችሁ ሰዎች ኮሜንት ላይ አስተያየታቸውን አስቀምጡ። እንሻላ የዛሬው ቪዲዮችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።